ጥና ስልኝ እንደምንውላቸዋል የኢትዮጵያ ቴሌቪዥን ነው። ኢቲቪ ሀምሳ ሰባት ጀምረዋል። ከዜናዎቹ ጋር አንተነህ ደግፌ ነኝ። በቅድሚያም የዜና ሰዓታችን ባለመጠበቃችን ይቅርታ እንጠይቃለን። ወደ ዜናዎቹ እናመራለን። በኢፌድሪ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፉ የሚመራው የተጓደሉ የሰብአዊ መብት ኮሚሽነሮች አስመራጭ ኮሚቴ ስራውን በይፋ ጀመረም ከተለያዩ ተቋማት የተወከሉ ሰባት አባላት የተካተቱበት ኮሚቴው። በፈቃዳቸው የለቀቁ የሰብአዊ መብት ኮሚሽነሮችን የሚተኩ ጩዎችን የማስመረጥ ስራ እንደሚያከናውን ተገልጿል። አፈ ጉባኤ ታገሰ ጫፎ ኮሚቴው ስራን በጀመረበት ወቅት እንደገለጹት አስመራጭ ኮሚቴ በሰብአዊ መብት ኮሚሽን የተጓደሉ ሶስት ኮሚሽነሮች እንደሚያስመርጥ ገልጸዋል። የኢትዮጵያ ሰብአዊ መብት ምክትል ኮሚሽነር፣ የሴቶችና ህጻናት ጉዳዮች ኮሚሽነር እንዲሁም የአካል ጉዳተኞችና አረጋውያን ኮሚሽነሮች የማስመረጥ ስራው ግልጽነትና ጠያቂነት በተሞላበት መልኩ በተቀመጠው ጊዜ ሰሌዳ እንዲጠናቀቅ በትኩረት ሊሰራ እንደሚገባ አሳስበዋል። በፈቃዳቸው የለቀቁ ኮሚሽነሮችን ለማሟላት ጥቆማ የተጀመረ በመሆኑ ለሕዝብ ተደራሽ በማድረግ መስፈርቱን የሚያሟሉ ግለሰቦችን በተለያዩ አማራጮች ጥቆማ መስጠት ማህበረሰቡ በርቃት እንዲሳተፍ ጥሪ ይቀርበዋል። አዲስ የቴክኒክና ሙያ ስልጠና ስትራቴጂ ዘርፉ በባለሙያዎች ጋር የአጋር ተቋማት ተወካዮች በተገኙበት ይፋ ተደረገ። ስትራቴጂ ኢትዮጵያ የጀመረችውን ልጥ ጉዞ የሚያፋጥን ነው ሲሉ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። አዲሱ ስትራቴጂ በ2015 የወጣውን ትምህርትና ስልጠና ፖሊሲ ወደ ተግባር ለመቀየር አስቻይ አቅምን የሚፈጥሩ ነው ያሉት ሚኒስትሯ፣ የቀድሞ ስትራቴጂ ላይ የነበሩ ችግሮችን የሚፈታ ነው ብለዋል። የቴክኒክና ሙያ ማዕከላት የስራ አጥ ቁጥርን ለመቀነስና ቀጣይነት ያለው አስተማማኝ ኢኮኖሚ እድገት ለማድረግ ትልቅ ሚና ይጫወታሉ ብለዋል ሚኒስትሯ። የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ በኩላቸው የወቅቱ የዓለም ገበያ ዲጂታል አረንጓዴ ኢኮኖሚ መገንባትን የሚጠይቅ መሆኑን ተናግረዋል። ከቴክኒክና ሙያ የሚወጡ ዜጎች ይህን ተከትለው ክህሎት ተላብሰው እንዲወጡ አዲስ ስትራቴጂ እድል የሚፈጥር መሆኑን ገልጸዋል። በ2000 ዓ.ም ተግባራዊ የተደረገው የቴክኒክና ሙያ ስልጠና ስትራቴጂ ከገበያ ፍላጎት ጋር ያለመጣጣም፣ የስልጠና ጥራትና የፋይናንስ እጥረት እንዲሁም አካታችና አሳታፊ አለመሆን እንደ ክፍተት የታዩበት በመሆኑም በአዲስ የቴክኒክና ሙያ ስልጠና ስትራቴጂ መተካቱን የተነገረው ዘገባዊ ሪፖርተራችን ፍሬው ትረታ ነው። ኤሌክትሮኒክስ እቃዎችን ለመበየድ የሚያገለግለው ሊድ የህብረተሰቡን ጤና ስለሚጎዳ በአግባብ መጠቀም እንደሚገባ የአካባቢ ጥበቃ ባለስልጣን አሳሰበም። የአካባቢ ጥበቃ ባለስልጣን ከጤና ሚኒስቴርና ከሌሎች አጋር ተቋማት ጋር በመቀናጀት ከሊድ መመረዝ ነጻ ቀን በተለያዩ ዝግጅቶች አክብሯል። በዚሁ ላይ የተደረጉ ጥናቶች ቀርበው ውይይት የተደረገባቸው ሲሆን በእለቱ የአካባቢ ጥበቃ ባለስልጣን ከፒውር ኤርዝ ተቋም ጋር በቅርጅት ለመስራት የሚያስችል ስምምነትም ተፈራርመዋል። ሊድ የሚያደርሰው ጉዳት ወዲያውኑ ስለማይታወቅ ከአመታት በኋላ በሽታው እንደሚያመጣም የግንዛቤ ጥረት እንደሚስተዋልም ተጠቁመዋል። እለቱ በአለም ለ13ተኛ ጊዜ እንዲሁም በኢትዮጵያ ለሁለተኛ ጊዜ ነው የተከበረው። የባለስልጣኑ ዋና ዳይሬክተር ኢንጂነር ሌሊሴ ኒያሚ የጽዱ ኢትዮጵያ ንቅናቄ ከሊድ መመረዝ ነጻ አካባቢ ለመፍጠር አጋዥ ሆኗል ያሉት ዳይሬክተሯ ህብረተሰቡ የሚጠቀምባቸውን እቃዎች የመለየት ግንዛቤ ሊኖረ እንደሚገባም አሳስበዋል። የሊድ መመረዝ በርካታ የጤና እክሎችን ያስከትላል ያሉት ደግሞ የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ሊድ ሁሉንም ህብረተሰብ ክፍል የሚያጠቃ በመሆኑ በቅንጅት መስራት አለበት ብለዋል። መልስ ከመፈለግ በፊት ትክክለኛውን ጥያቄ ማንሳት ይቀድማል። ምን ትፈልጋለህ? ካለንበት ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም። ይልቁንስ ሚዛን ጠብቀን በግልጽና በተለየ መንገድ መሄድ ይኖርብናል። በኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት ለመላቀቅና ተወዳዳሪ ሆነን መውጣት የምንችለው በመደመር መንግስት የእድገት ምህዋር ውስጥ ሚዛን ጠብቀን ስንገባ ነው። ሕዝብን ያማከለ ወቅትን የዋጀ ሞዴል ተግባራዊ ለማድረግ መጓዝ ኢትዮጵያን የወደፊት ሕይወታችን በመልካም ጎኖ እንዲቀርጹ ያስችላል። ለትክክለኛው ጥያቄ ትክክለኛው መልስ የመደመር መንግስት ነው። ዜናችን ይቀጥላል። ኢትዮጵያ ኮፕ 32 ለማዘጋጀት በመመረጣው ተደስተናል ሲሉ የአዘርባይጃን ኮፕ 29 ፕሬዚዳንት ሙክታር ባባዮቭ ገለጹ። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በብራዚል ቤለም እየተካሄደ በሚገኘው የዓለም አየር ንብረት ለውጥ ጉባኤ የጎነሽዊታ ከአዘርባይጃን ኮፕ 29 ፕሬዚዳንት ሙክታር ባባዮቭ ጋር ተዋይተዋል። ኮፕ 29 በስኬት ያስተናገደችው አዘርባይጃን የምርሃ ግብሩ ፕሬዚዳንት የነበሩት ሙክታር ባባዮቭ ኢትዮጵያ ኮፕ 32ን ለማዘጋጀት በመመረጧ ተደስተናል እንደምታሳካውም እንተማመናልም ብለዋል። አዲስ አበባ እጅግ ውብ እየሆነችና ያደገች ያለች ከተማ መሆኗን እናውቃለን ያሉት ፕሬዚዳንቱ የአፍሪካ ዲፕሎማሲ ማዕከል ስኬታማ ዓለም አቀፍ ኮንፈረንሶችን ያስተናገረች ከሁሉ በላይ ኩራት በሆነው አየር መንገድ እንግዳ ለመቀበል የማትቸገር ሀገር በመሆኗ መመረጧ አስደስተናል ሲሉ ነው ከውይይታቸው በኋላ ለኢቢሲ የተናገሩት ፕሬዚዳንቱ አክለውም ኢትዮጵያ ዝግጅቱን በማሰናዳት ሂደት ከጎኗ በመቆሙ ለንተነ ድጋፍ ለማድረግ ዝግጁ ነው ብለዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ለኮፕ 32 ከወዲህ የምናደርገው ዝግጅት ከአዘርባጃን ኮፕ ፕሬዚዳንት ጋር ያደረግነው ውይይት እጅጉን ጠቃሚና ልምድ ለመውሰድ በር ከፋሽ ነው ብለዋል። ሀገራቱ ጠንካራ ግንኙነት ያላቸው እንደመሆኑ የአዘርባጃን ከኢትዮጵያ ጎን መቆምና ድጋፍ ለማድረግ ቀና ሀሳባቸው መግለጽ ጉዟችን የሰመረ እንዲሆን የራሱ አስተዋጽኦ ይኖረዋል ብለዋል። የአዘርባጃን ኮፕ እጅግ ስኬታማ ከሚባሉት መካከል እንደነበረ ያነሱት ሚኒስትሯ ከሀገሪቱ ልምድ መውሰድ ኢትዮጵያ የምታዘጋጀው ኮፕ 32 በብዙ መንገድ የላቀ እንዲሆን የሚያግዝ ፍሬያማ ውይይት አድርገናል ሲሉ ገልጸዋል። ዘገባው የሪፖርተራችን ሀብታሙ ተክለ ስላሴ ነው። ዜና እረፍት። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህር የነበሩት ዶክተር አንተነ ጸጋይ ከዚህ ዓለም በሞት ተለዩ። በአዲስ አበባ ዩኒቨርሲቲ ለረጅም ዓመታት በማስተማርና በምርምር ስራዎች ያገለገሉት ዶክተር አንተነ ጸጋይ ባጋጠማቸው ድንገተኛ ህመም በሕክምና ሲረዱ ቆይተው ዛሬ ኅዳር አራት 2018 ዓ ም ከዚህ ዓለም በሞት ተለይተዋል። ጀርመንን ጨምሮ በተለያዩ አውሮፓና አሜሪካ ሀገራት በተለያዩ ትምህርት መስኮች እውቀት የቀሰሙት ዶክተር አንተነ ህይወታቸው እስካለፈበት ለድረስ በኢትዮጵያ ቴሌቪዥን በብሔራዊ አጀንዳና በብሔራዊ ጥቅም ላይ ተኮር የተለያዩ ትንታኔዎች ሲሰጡ የቆዩ ምሁር ነበሩ። አንጋፋው አዲስ አበባ ዩኒቨርሲቲ በዶክተር አንተነ ጸጋዬ ህልፈት የተሰማውን ጥልቅ ሐዘኑን እየገለጸ ለቤተሰቦችና ና ለወዳጅ ዘመዶች መጽናናቱን ይመኛል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም እንዲሁ መጽናናቱን ይገልጻል። ኢትዮ መልህቅ በብሔራዊ ጥቅም፣ በህብረ ብሔራዊ አንድነትና ገዥ ትርክት፣ በሀገሪቱ ሁለንተናዊ እድገት፣ በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን፣ በባህር በር ጉዳይ፣ ወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ ሶስት ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም የማኅበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። የውጭ ዜና። የጋዛ ተኩስ አቁም በተደጋጋሚ እየተጣሰ በመሆኑ ወደ ተስፋ አስቆራጭነት እንዳይደርስ ስጋት አለኝ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ አሳሰቡ። ዋና ጸሐፊው የተኩስ አቁም ሙሉ በሙሉ እንዲከበርና ለቀጣይ ሁለተኛ ዙር ድርድር መንገድ እንዲጠርግ አጥብቅ ይጠይቃል ብለዋል። ለፍልስጤማያን የራሳቸውን ድል በራሳቸው የመወሰንና የሁለቱ ግዛት መፍትሄ እንዲመቻች ዋና ጸሐፊው መናገራቸውን የቱርኩ ቲያርቲ ዘግቧል። ምንም እንኳን በጋዛ መሰናክሎች ቢኖሩም የሰብአዊ አቅርቦት ከጊዜ ወደ ጊዜ እየተሻሻለ መምጣቱን ዋና ጸሐፊው ጠቅሰዋል። የቀጣይ የጋዛ ጣፋንታ በተባበሩት መንግስታት ጸጥታው ምክር ቤት የሚወሰን ይሆናል ብለዋል። ዋና ጸሐፊው አንቶኒዮ ጉተሬስ ዘገባዊ ቲያርቲ ነው። የአሜሪካ ተወካዮች ምክር ቤት ተዘግቶ የቆየ ፌዴራል መስሪያ ቤቶች እንዲከፈት ወሰነ። ምክር ቤቱ ሌሊቱን በአካሄደው ወሳኝ በተባለ ስብሰባ መስሪያ ቤቶቹ እንዲከፈቱ በአብላጫ ድምፅ ወስነዋል። በአሜሪካ ታሪክ ረጅም ነው የተባሉ የመንግስት ቢሮዎች መዘጋት ባለፈ ወር ብቻ የተለያዩ አገልግሎቶች እንዲቋረጡ ያደረጉና በሚሊዮን የሚቆጠሩ የመንግስት ሰራተኞች ያለ ክፍያ እንዲሰሩ ያስገድደ ነበረም። ከአርባ በላይ ቀናት ያስቆጠረው የመንግስት መዘጋት ውሳኔ ማሳለፍ ነው ጥቅምት ወር እንዳለቀ የተነገረለትን የመንግስት በጀት ዳግም እንዲለቀቅና ሌሎች መንግስታዊ አስተዳደር ስራዎች እንዲጀመሩ የሚያደርግ ነው። የዩክሬን ኤነርጂና ፍትህ ሚኒስትሮች በአገሪቱ ኤነርጂ ዘርፍ በተደረገ የሙስና ምርመራ ምክንያት ስልጣናቸውን ለቀቁ። ሚኒስትሮቹ ከስልጣን መልቀቅ ፕሬዚዳንት ቨለዲሚር ዘለሰንኪ ከስልጣን እንዲወርዱ ጥሪ ማቅረባቸውን ተከትሎ ነው። በመቶ ሚሊዮን ዶላር የሚገመት የኤነርጂ ዘርፍ ዝርፊያ ድርጊት በማቀነባበር ጸረ ሙስና አካላት በርካታ ሰዎች ላይ ክስ መስረተዋል። ክሱ የፍትህ ሚኒስትር እንዲሁም ሌሎች ቁልፍ ሚኒስትሮች በሩሲያ መሰረተ ልማት ላይ በተሰነዘሩ ጥቃቶች ምሽጎችን ከሚገነቡ ኮንትራክተሮች ጋር ክፍያ እንደተቀበሉ ያስረዳል። የዩክሬን ብሔራዊ የጸረ ሙስና ቢሮና ልዩ የጸረ ሙስና አቃቤ ሕግ ቢሮ እንዳሉት ምርመራው ለ15 ወራት ሲሰራና 1 ሺ ሰአታት የድምፅ ቅጂዎችን ያካተተ እንዲሁም በርካታ የዩክሬን መንግስት አባላት የተሳተፉበት እንደነበር ተጠቅሷል። ዘገባው የቢቢሲ ነው። የኢራን የኒውክሊየር ጣቢያዎች እንዲመረመሩ ዓለም አቀፍ አቶሚክ ኤኔርጂ ኤጀንሲ ጠየቀ። እስራኤልና አሜሪካ የኢራንን የኒውክሌር ጣቢያዎች ከመቱ በኋላ አገሪቱ ያበለጸገችው የዩራኒየም ክምችት ማረጋገጥ እንዳልቻለም ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ አስታውቋል። ኢራን ከእስራኤል ጋር ካካሄደችው ጦርነት በኋላ ከአቶሚክ ኢነርጂ ኤጀንሲ ጋር ያላትን ትብብር አቁማ በመስከረም ወር መጀመሪያ በካይሮ ፍተሻዎች እንደገና ለመጀመር ስምምነት ላይ ደርሳ ነበረ። ነገር ግን በዚያ ወር መጨረሻ ላይ የተባበሩት መንግስታት በኢራን ላይ ከባድ ማዕቀቦች እንደገና ጥሏል። ዘገባም ያል ጀዚራ ነው። ታላቆችን ማክበር የታላቆችን ስራ ማድነቅ የታላቆችን ስራ መመርመር ሲጀምር በዚያ ስራ ላይ አንድ ጡብ ባስቀምጥ መባሉ አይቀርም። ታላላቆችን ማሳነስ ሲጀምር ግን ማናድግ ያደገውን የምናሳንስ ተያይዘን የምናጠር ነው የሚያደርገን። ፋሲል አልታደሰም። ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ሥራ መሆን አለበት። አሁን ከምናበላሽ በትብብር መንፈስ ብንሠራ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 የኢትዮጵያ እንደ ሀገር በኢትዮጵያውያን እንደ ሕዝብ ውግንና አልነበረም። ሲምፓቲ ይብን አልነበራቸው። የሀገር ጉዳይ በቅርብ ቀን በኢትዮጵያ ቴሌቪዥን። በቀጣይ ቀናት ምን አይነት የአየር ሁኔታ ይኖራል? ሀይሉ ነገሰ ይነግረናል። ሀይሉ እንዴት ነህ? እንደተመሻ እንተነ ላይ መስገን ይቀጥል። አመሰግናለሁ አንተነህ። በዛሬው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብ እና በደቡብ ምስራቅ እንዲሁም በምዕራብ እና በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬ ዝናብ ተመስግቧል። በነገ ውለትም በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ፣ ባሌና ምስራቅ ባሌ፣ ምዕራብ አርሲ፣ የሲዳማ ክልል ዞኖች፣ የደቡብ ኢትዮጵያ ክልል ዞኖች፣ ከሶማሌ በዶሎ ዞን ቀላል መጠን ያለው ዝናብ ያገኛሉ። በተጨማሪም በምዕራብ አማራ በምዕራብ ኦሮሚያ ቤኒሻንጉል ጉሙዝ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያና ጋምቤላ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በሌላ በኩል በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን በጥቂት ስፍራዎቻቸው ላይ የቀኑ ዝቅተኛ የሙቀት መጠን ከአምስት ዲግሪ ሴልሺየስ በታች እንደሚሆን ሀዛዊ የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት የሀገራችን ዋናና ከተሞች እና የቱሪስት መዳረሻውን ስፍራዎች የሚኖራቸው የአየር ሁኔታ ጎንደር ባሌሮቤ፣ ቀላል ዝናብ፣ ባህር ዳር ደመናማ፣ ጅማ፣ ሞያሌ ቀላል ዝናብ። በተመሳሳይ ጂንካ፣ ኮንሶ እና ጋምቤላ ቀላል መጠን ያለው ዝናብ ያገኛሉ። በአዲስ አበባ በቀጣዮቹ ሶስት ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረ ገጽ ኢትዮሜት ጂቪ ይመልከቱ፣ በርካታ መረጃዎችን ያገኛሉ። አንተነህ፣ አመሰግናለሁ። እኔም በጣም አመሰግናለሁ። ከኢትዮጵያ ቴሌቪዥን ኢቲቪ ሃምሳ ሰባት መጀመሪያ ክፍል እዚህ ላይ እያበቃል። ከጥቂት ደቂቃዎች በኋላ መልሰን እንገናኛለን። ቢዝነስና ስፖርት ይዘን እንመጣለን። መልካም ጊዜ